ህወሓት ጨርሳ አልቆ አብቅቶላታል። እጇ ላይ ያላት ካርታ በሙሉ፣ እጇ ላይ ያላት ነገር በሙሉ አልቆ አሁን ያሎት ቀሪ ሂሳብ ላይ ደርሳል። ህወሓት እጇ ላይ የቀራት አሽጋ እንደ እስረኛ ይዛ ስትጫወትባቸው የነበሩ ተፈናቃዮችም መመለስ የሚችሉበት እድል ተመቻች። ህወሓትን በዚህ መጠን ካርታዎቿን ያስጨረሳል። በዚህ መጠን እጇን ባዶ ያደረገው የጠቅላይ ሚኒስትር አብይ አሕመድ ስራ ዶክተር አብይ አሕመድ እርምጃ ለመውሰዳቸው ነው። ህወሀትን ለዚህ ተሸናፊነት ያበቃል ሁሉንም ሰጡና ህወሀት ምንም መስራት ሳትሲሉ ስትቀር የትግራይ ወጣት አየገባው ገባው ኢህአዴግ ማለት በኢትዮጵያ ውስጥ ኢሚንት ነው። ምንም ነገር አይደለም ኢሚንት ነው ብለው እውነትም ኢህአዴግ ቢኖርም ባይኖርም ኢትዮጵያ እንደምትቀጥል አሳዩ። ኦሮሚያ አንፃራዊ ሰላም ሰፍኗል። አማራ ክልል የህወሀት መጠቀሚያ የሆነው ኃይል እጁን እየተቆረጠ ነው። በትግራይ ህወሀትን እንደምትዋት ነው ሽምድምድ ብላለች። ዲዲአር ፈጽሚ፣ ዲዲአር ፈጽሚ፣ ዲዲአር አልፈጽምም ብላ ስትደብቅ ስታስደብቅ የነበረችውን መሳሪያ ይዘው ራሷን ህወሀትን ሊወጓት በረሃ አወረዱ። ከዚህ በኋላ ህወሀት ምን ቀራት ነው? ምን መጫዎች አቀራት? የፕሮፓጋንዳ ልሳኖቿና አፎቿ፣ የዲፕሎማሲ አፎቿ፣ አዲስ የፖለቲካ ጨዋታና ብልጠት ዶክተር አብይ አስምረዋል። ጠላት ፈላጊዎችን ጠላት ከልክሎ ገልጦ ማሳይ። አሁን እንደ ያኔው መጫወቻ የሚሆን በርጌን ፓወር የላትም። የላት ምክንያቱስ መቀሌ ካሉት ሰዎች በላይ የትግራይ ወጣትና የትግራይ ህዝብ የሚሰማቸው እንደ ጀግና የሚያያቸው ግለሰቦች መሃል ሀገር ናቸው። እነሱ ደግሞ ውጊያና ጦርነት አያስፈልግም የሚለውን ጉዳይ እየተናገሩ ነው። ይህ የትግራይን ወጣት ህወሀት ከሰጠችው ፕሮፖጋንዳ ነፃ ያወጣዋል። እንደውም ህወሓትን በጠላትነት እንዲመለከታት ያስገድደዋል ብለናል። ሰላም ኔ ስልን ወደ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን ኛ ዮሐንስ ኮርነር ዛሬም ሰዓትና እና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን በፖለቲካዊ ጉዳዮችን አሁናዊ ክሰቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታል ዮሐንስ ኮርነር እስከሆነ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያገዘናል፣ እና እሱ እንድታደርጉልን ጠይቄ ይጀምራሉ። ቪዲዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ጭምር ሼር ብታደርጓቸው ለእኛ ተደራሽነት የሚኖረው ሚና ቀላል ስላልሆነ እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ህወሀትን ጉድ ያደረጋትን የጠቅላይ ሚኒስትር አብይ አህመድ እርምጃ የምንመለከት ይሆናል። ህወሀት እንዳበቃላትም ያሳዩንን ጉዳዮች የምንፈትሽና የምንበረብር ይሆናል። ህወሀት እንዳበቃላት ብቻ አይደለም የምንመለከተው ቀጣዩ አብዮትስ ወደየት ያመራል የሚለውን ፈትሽ እንመለከታለን። በድጋሚ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ስለሚያግዘን ማለት ነው። እንግዲህ እንደምታውቁት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ በጣም በርካታ መንገዶች በጣም በርካታ ጉዳዮችን እየሰሩ እንደቀጠሉ የሚታወቅ ነው። ወደ ዋናው ጉዳይ ከመግባት በፊት ከነዚህ ስራዎች አንዱ የሆነው ይህንን ምስሉ ላይ የምትመለከቱት የአረንጓዴ አሻራ ነው። ይሄ የአረንጓዴ አሻራ እንግዲህ ወደ ጎረቤት ሀገራትም ተሰራጭቷል። ወደ ጎረቤት ሀገራትም ተሰራጭቶ ዊሊያም ሩቶ ትላንትና አስጀምረውታል። 15 ቢሊዮን ችግኞችን በሰባት ዓመታት ለመትከል ኬንያ አቅዳ ስራ ጀምራለች። እኛ ላይ ለመድረስ ያዋዩ ነው። በጣም ቁጥሩ ብዙ ነው። ጠቅላይ ሚኒስትር አብይ አህመድ በሰባት ዓመት ያሳኩት ቁጥር እልፍ ነው። ይህ መሪነት፣ ይህ አቅጣጫ፣ ይህ መንገድ ግን ለቀጠናውም ጭምር ማሳያ የሆነ ነው። እንደምታውቁት ከቅርብ ጊዜያት ወዲህ በማህበራዊ ድረ ገጽ በተለይ በቲክቶክ የትስስር ገጽ ላይ አፍሪካውያን በብርቱ ሁናቴ ለጠቅላይ ሚኒስትር አብይ አህመድ እና ለኢትዮጵያ መንግስት ያላቸውን ቀናይነት እያየን ነው። እስቲ ይዩት።

በተለይ ከሰሞኑ ከተመረቀው ሚዲያ ጋርም ተያይዞ በቃ በጣም ተደስተዋል። ጠቅላይ ሚኒስትር አብይ አህመድ የአፍሪካውያንም ጭምር ድምፅ ናቸው እያሉ ያለበት ሁኔታ ነው ያለው። ነው እና በጣም በጣም በጣም ደስ የሚል ነገር ነው። ኬንያም ይህንን ተሞክሮ መውሰዱ ይበል የሚያሰኝ ነገር ነው። ኢትዮጵያ ትቀጥላለች እናንተ ባትመሰክሩት ዓለም ይመሰክረዋል እናንተ ባታወሩት ሌላው ያወረዋል እናንተ ባትማሩበት ሌሎች ይማሩበታል የሚሉ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ያለውን ተግባር ነውና በጣም በጣም ቆንጆ እርምጃ ነው። ኬንያም የጀመረችው ትምህርቱ እንትን ብለዋል ለማለት ነው። እንግዲህ ነገሩን የምናነሳው በዋናነት ግን ዛሬ የምንመለከተው የጠቅላይ ሚኒስትር አብይ አህመድን የህወሀትን መንገድ ያንኮታኮተውን ድንቅ ብልሃታዊ እርምጃ ሌሎቹም መማር አለባቸው ብዬ የማስበው ምናልባት በቀጣይ የኢትዮጵያ ፖለቲካ ታሪክ ሀገሬ የመምራት እድል የሚኖራቸው ሰዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ የሚማሯቸው በጣም በርካታ ነገሮች ይኖራሉ። እርሱ እሙን ነው። ከነዛ ውስጥ አንዱኛ ዋነኛው ግን ጠቅላይ ሚኒስትር አብይ አህመድ ህወሀትን ያሽመደመዱበት ጨዋታ ነው። ህወሀት ጨርሳ አልቆ አብቅቶላታል። ይሄንን ደጋግመን ደረታችንን ነፍተን ልንናገረው የምንችለው ጉዳይ ነው። ህወሓት እንደ ቁምቡርስ ነው ተበላልታ ያለቀችው። እጇ ላይ ያላት ካርታ በሙሉ፣ እጇ ላይ ያላት ነገር በሙሉ አልቆ አሁን ያሎት ቀሪ ሂሳብ ላይ ደርሳለች። ያሎት ቀሪ ሂሳብ ላይ ደርሳለች። እነ ኮሎኔል ደመቀ ተፈናቃዮች መመለስ እንደሚችሉ እየተናገሩ ነው። ህወሀት እጇ ላይ የቀራት አሽጋ እንደ እስረኛ ይዛ ስትጫወትባቸው የነበሩ ተፈናቃዮችም መመለስ የሚችሉበት እድል ተመቻችቷል። ከዚህ በኋላ የተፈናቃዮች መመለስና ለመመለስ የምቹ ሁኔታ መፈጠርና ለመፈጠር ጉዳይ ሳይሆን የህወሀት የሴራ ፖለቲካ እነሱን መጠቀሚያ ያርጎ ለማድረግና ለማድረግ የሚደረግ አካሄድ ነው። ህወሀት በትግራይ ህዝብ ተተፍታ ህወሀት በትግራይ ወጣቶች ተጠልታ ከፖለቲካ ሜዳ ተገፍታ የምትወጣበትን ጨዋታ ዶክተር አብይ አህመድ በብልጠት ሰርተውታል። ህወሀትን በዚህ መጠን ካርታዎቿን ያስጨረሳት በዚህ መጠን እጇን ባዶ ያደረገው የጠቅላይ ሚኒስትር አብይ አህመድ ስራ ህወሀትን ጠላት አሳጧት። ጠላት አሳጧት። ህወሀት ያለ ጠላት መኖር የምትችል አደለች። ዶክተር አብይ አህመድ ህወሓት ጠላት እንድታጣ አደረጓት። ጠላት ስታጣ ተጠላላች፣ ጠላት ሲጠፋ ተበላላች። እዛው ያኔ የትግራይ ወጣት የትግራይ የፖለቲካ ልሂቅ መልኳን አየሁ። ዛሬ ሐራ መሬት ህወሓትን ለመጣል በሚፈልጉ ታጣቂዎች የተሞላ ዶክተር አብይ አህመድ ህወሓትን ሁለቴ ነው የበሏት ከውስጥ የመጀመሪያው ኢህአዴግ የተበላበት ጨዋታ ነው። የአሁኑስ ከዶክተር አብይ ጋር ጸብ ገብተው። እኛ በነገራችን ላይ ሁሌ ዶክተር አብይ ለምን እርምጃ ያወስዱ ማይወስዱ ምናምን የሚሉ ፖለቲከኞች ነበሩ። ከጅምሩ ዶክተር አብይ አህመድ እርምጃ ለመውሰዳቸው ነው ህወሀትን ለዚህ ተሸናፊነት ያበቃት። ዶክተር አብይ አህመድ እርምጃ ወስደውባት ቢሆን ኖሮ ህወሀት ላይ ምን ይፈጠር ነበር? ህወሀት በተጠቂነት ስነልቦና ድጋሚ የተፋትን የትግራይ ወጣት መልሳ መሰብሰብ ትችል ነበር በፕሮፓጋንዳ ግን ጠላት ጠፋ። ማንም ማንንም አልነካትም የምትለውን እምትለውን እሺ የሚያስፈልገውን ሁሉ ማድረግ በጀትም መስጠት ሁሉንም ማድረግ ነው የጠቅላይ ሚኒስትር አብይ አህመድ ስራ። ሁሉንም ሰጡና ህዋት ምንም መስራት ሳትችል ስትቀር የትግራይ ወጣት አየገባው ገባው ህዋትን ለመጣል በረሃ ወረደ ማለት ያለ ህዋት መኖር እንደሚቻል በነገራችን ላይ ዶክተር አብይ አህመድ ያኔ ኢህአዴግ ስለ ኢህአዴግ ጉባኤ ሲጠየቁ የመለሱት መልስ ነበር። እስቲ እኒው ጉባኤው ላይ በጣም ብዙ አትጨነቁ፣ ማለት ነው ኢህአዴግ ጉባኤ ምን ጭንቀት ብዙ አይኖራችሁ፣ ምንም የሆነው ነገር የለም። ኢህአዴግ ጉባኤ፣ ኢህአዴግ ማለት በኢትዮጵያ ውስጥ ኢሚንት ነው፣ ምንም ነገር አይደለም። የሁሉ ነገር አልፋና ኦሜጋ ኢህአዴግ አልገም ማሰብ የለብን፣ ኢሚንት ነው አሉ። ኢሚንት ነው ብለው እውነትም ኢህአዴግ ቢኖርም ባይኖርም ኢትዮጵያ እንደምትቀጥል አሳዩ። ጭራሽ አይሆንም ብለው አደሱት አደሱት ጥልቅ ሪፎርም ሰሩለት። ከአብዮታዊ ዲሞክራሲ እስረኝነት ፈቱት። አንዱን ዋና አንዱን አጋር ካደረገ እስር ቤት ፈለቀቁና ወጡት። ብልጽግና ወደሚባል ማዕከላዊ ሐሳብ ወዳለው ለሁሉም ኢትዮጵያዊ እኩል የባለቤትነት ድርሻ ወደሚሰጥ ፓርቲ ያሳደጉት። አሁንም ህወሃትን በትግራይ ፖለቲካ ውስጥ ያለ ህወሃት መኖርም ኢሚንት መሆኑን በግልጽ እያሳዩ በነገራችን ላይ ህወሓት በቀጣይ ምርጫ መወዳደር አይችልም። አሁን ባለው ሁናቴ ህወሓት የሌለበት ምርጫ ተካሂዶ የትግራይ የመንግስት ስርዓት ከህወሓት እጅ የሚወጣበት ቀን ከሀምሳ ዓመታት በኋላ የትግራይ ህዝብ የነጻነት ትንፋሽ የሚተነፍስበት ቀን እሱ ነው። በነገራችሁ ላይ ህወሓት ግብዓተ መሬቷ ተፈጽሟል። ግብአተ መሬቷ ተፈጽሟል። የሰሞኑ የእነ ኮሎኔል ደመቀ ዘውዱ ሁናቴም እሱን የሚያረጋግጥ ነው። የቀረ ነገር የለም የቀረ ነገር የለም። ህወሀት እንዲህ ብትነካት የምትወድቅ አይነት ዝምም ያለች ሆናለች። አክቹዋሊ ወድቃለች። ህወሀት እንዳልኩ እንደ ፓርቲ የሚቆጣጠረው እንትን የለው። ዋናው የህወሀት ኃይል ታጣቂው ኃይል ነው ኮርና ኮከር በላይ የሚባለው አካል ነው እንጂ ዓረናና ህወሀት ወደ አንድ ቀበሌ ሄደው ወይም ወደ አንድ ከተማ ሄደው ሀሳባቸውን ይዘው በአንድ የሚቆምበት አቅም የለው። ህወሀት እንዳልኩ በጣም በየጊዜው እየተፈረካከሰ ያለ ድርጅት ነው። አሁን ህወሀት ወደ ሶስት ፓርቲዎች ተቀይሯል፣ አይደለም፣ አሁንም በህወሀት ሶስት አንጃዎች አሉ በውስጡ ከሻዕቢያ ጋር ሆነን እንዋጋ የሚሉ በሰላማ መንገድ ችግሮቻችን መፍታት እንችላለን የሚሉ፣ ሌላም ገና ያ አቋማችን በግልጽ ያላስቀመጡ አካላትም አሉ። ስለዚህ ህወሓት እንደ ፓርቲ በትግራይ በቀጣይ ዓመታት እንደ ፓርቲ ተደራጅቶ የመቀጠሉ እድል የለውም። አክትመዋል። በቃ አይችልም። ምክንያቱም ሀሳቡም ተቀባይነት የለውም። እንደ ፓርቲም ወደ የቀበሌው እየሄደ ያለው ጠብመንጃ አንግቦ ነው። እነዚ ኮርና ኮኮር በላይ አሁን ዲዲአር በአግባቡ ቢፈጸም ህወሀት ራሱ እንዳጠፋ ቁጥር ምንም ህይወት አይነረው። ይሄ የሆነው ግን በማን ነው? ይሄ የሆነው በማን ነው? በውስጥ ባሉ ነገሮች ታይቶ ከውጭ ምንም የተወረወረባት ነገር የለ። ራስ በራሷ ራስ በራሷ ነው ሄደች። የሰሞኑን የነጻድቃንን ምስክርነት ማየት ነው የጦርነት ነጋሪታቸውን ጉሰማቸውን ጨዋታቸውን ጫጫታቸውን ገደል የከተተ ገደል የከተተ እንዳይሞቱ እንዳይድኑ አድርጎ እንትን ያለ ነው። ያኔ የተባለችው ለዚህ ነው፣ ዲዲአር ፈጽሚ፣ ዲዲአር ፈጽሚ፣ ዲዲአር ፈጽሚ። ዲዲአር አልፈጽምም ብላ ስትደብቅ ስታስደብቅ የነበረችውን መሳሪያ ይዘው እራሷን ህዋትን ሊወጓት በረሃ አወረዱ። ለራሷ ጦስ ሆነባት ማለት። ለራሷ አሁን ዲዲያሩ ልፈጽም ብትል እንኳን እሺ የሚሏት አይመስለኝም። የፌዴራል መንግስቱ ያለምንም ጣልቃ ገብነት ህወሓትን በገዛ ጨዋታዋ ብስብስ ብላ ተበላልታ እንድታልቅ አደረጋት አደረጋት። እንደምታውቁት አሁን ኢትዮጵያ ውስጥ ኦሮሚያ አንጻራዊ ሰላም ሰፍኗል። አማራ ክልል የህዋት መጠቀሚያ የሆነው ኃይል እጁን እየተቆረጠ ነው። በትግራይ ህዋትን እንደምትዋት ነው ሽምድምድ ብላለች። አፍ ብቻ ነው ይቀራት። አፏ ሚቆነት አጠፋል። አንደበቷም የሚናገረው መሐይምነቷን ብቻ ነው። የቀረ ነገር የላት። የሚያደርጉት ነገር ሁሉ ስድብና የሰዎችን ማንነት ላይ ያተኮረ ጥቃት መሰንዘርና መሰንዘር ብቻ ነው። ይሄ ነው የሚባል ፖለቲካዊ ሰብስታንስ ያለው ሐሳብ አይሰነዙም አይሰነዙም። የሚያነሱት ሐሳብ ነበረው እንትን ያለ ጉዳይ ነው። ግን ይሄንን የትግራይ ልሂቃን ንቃት፣ በጣም በቅርቡ መንቃት ያለበት ኃይል የአማራ ልሂቅ ነው። ምን እስክትሆን ነው የምጠብቀው? ማለት ህወሓትን ገፍቶ ገፍቶ ገፍቶ ገፍቶ እዚያ ያደረሳት የትግራይ ፖለቲካ ልሂቅ ቶሎ መንቃት አክቹአሊ ቶሎ ረቅቷል ብለን ደፍረን መናገር አንችልም። ግን አትሊስት ጠቅላይ ሚኒስትር አብይ አሕመድ ከወሰዷቸው በሳል እርምጃዎች በኋላ ይሄ ነው እንትኑ በቃ በተቃራኒው መንገድ የሚያስፈልገውን ውጤት ማምጣት ማለት፣ ለህወሓት ሁሉን ሰጥቶ ሁሉን እጇ ላይ አስቀምጦ ጠላት ማሳጣት። በነገራችን ላይ የህወሓት ሁሉንም ነገር ጠቅላይ ሚኒስትር አብይ አሕመድ ከልክሏት ቢጣሏት ይሻላት ነበር። የትግራይ ህዝብ መብራት ከሚያገኝ በጀት ከሚያገኝ ምናምን ከሚያገኝ ተከልክሎ ከእሷ ጋር ቢጣሉላት ፌዴራል መንግስቱ ትርፏ ነበር። የምትፈልገው እሱ ነው። ፌዴራል መንግስት ውስጥ የሚፈልገው የህዝቡን ሰላም፣ ደህንነት፣ ዘላቂ ጥቅምና ዘላቂ የሆነ የተሻሻለ የኑሮ እድገትን ማስፈንና ማጽናት ነው። ያ ስለሆነ ምን አደረገ? ስፔስ ሰጠ። የሚያስፈልገውን ነገር ሁሉ አደረገ። ለምትለው ሁሉ ነገር እሽታ ነው መልሱ ተፈናቃይ መመለስ ስለሚለውም ጥያቄ ታትሮ ሲሰራ ነበር። ይኸው ኑ ተመለሱ፣ ሰላም ነው እየተባለ ነው። ሰላም ነው ኑ እንኑር እንደ በፊቱ። ይሄ የሪፍረንደም ይሄ የመሬት ምናምን ይገባኛል ጥያቄ በህገ መንግስት መሰረት መልስ ሲያገኝ መልስ ያገኛል። መልስ የሚያገኝበትን ምርጫን በነገራችን ላይ መንግስት ይደረግ ብሎ እራሱ ህወሓታዊ ጊዜያዊ አስተዳደር በጊዜያዊ አስተዳደር አይፈጸምም ብሎ ነው እንትን ያለው። ይታይ እንግዲህ በጊዜ አስተዳደር አይፈጸምም ያለችው ህወሓት ናት። ያኔ በበረሃ ታጋዮች የሀገርነት እውቅና ነው ያሰጠችው ሪፍረንደም ይካሄድ ምናምን ያለችው ጉርምቢጥ እኮ ነው ነገረ ነገራቸው ጉርምቢጥ። አሁንም የቀረ የተፈናቃዮች መጫወቻ ከእጃቸው ወጣ፣ ኑ ተባለ። ከዚህ በኋላ ህወሓት ምን ቀራት ነው? ምን መጫወቻ ቀራት? የፕሮፓጋንዳ ልሳኖቿ እናፎቿ የዲፕሎማሲ አፎቿ ምን ቀራት? እስቲ እንደው እስቲ ይሄ ቀራት በሉ ይሄ ቀራት የሚባል ነገር የለም። ምርጫ ተካሂዶ ህወሓትን ገፍቶ ሲጥላት ያን እንገርማለን። በነገራችን ላይ ይሄ ለታሪክ የሚነገር አዲስ የፖለቲካ ጨዋታና ብልጠት ዶክተር አብይ አስምረዋል። ጠላት ፈላጊዎችን ጠላት ከልክሎ ገልጦ ማሳየት እዛ የትግራይ ህዝብ አየህ፣ ወደ በረሃ የሚወርደውን ወጣት ቪዲዮዎች ግን እየተመለከታችሁ ነው። በማህበራዊ ትስብ በጣም ልፈ ወጣቶች ናቸው ብዙ ናቸው። ህወሀት እንዲህ ትሆናለች ብሎ ማናሰበ ማለት እስቲ ከአንድ ዓመት ከሁለት ዓመት ከሶስት ዓመት በፊት የነበረውን ቲንኪንግ ስ አስታውሱት። ለህወሀት ብሎ የትኛውንም ዋጋ የሚከፍል በእሷ ፕሮፓጋንዳ የሚሳሳት አካል ነው የነበረው። ዛሬስ አይንሽን ለአፈር ነው። ያኔ ስናነሳ የነበረው ከሶስት 3 ከ4 ወር ከ ስናነሳ የነበረው ጉዳይ ይሄ ነው። የህዋት ቀጣያ መንገድ ከባድ የሚያደርግባት ጉዳይ አሁን እንደ ያኔው መጫወቻ የሚሆን በርጌኒ ፓወር የላት። ምክንያት መቀሌ ካሉት ሰዎች በላይ የትግራይ ወጣትና የትግራይ ህዝብ የሚሰማቸው እንደ ጀግና የሚያያቸው ግለሰቦች መሃል ሀገር ናቸው። እነሱ ደግሞ ውጊያና ጦርነት አያስፈልግም የሚለውን ጉዳይ እየተናገሩ ነው። ይህ የትግራይን ወጣት ህወሀት ከሰጠችው ፕሮፓጋንዳ ነፃ ያወጣዋል፣ እንዳውም ህወሀትን በጠላትነት እንዲመለከታት ያስገድደዋል ብለን ነበር። ይህ እንቅጩን አሁን ሆኖ እያየ ነው። በዶክተር አብይ አሕመድ ስራ ራሷን በራሷ የበላችው ህወሀት ጌታቸው ረዳ የሚባሉ ግለሰብን ገፍታ በታሪኳ ሆኖና ታይቶ በማይታወቅ መልኩ ምንነቷና ማንነቷን አደባባይ ላይ አሰጣላት። ሚስጥሮቿን አለም ሰማ። ስንፍናዋን አለም አደመጥ። ቀላል አይደለም። ትላንትና የህወሀትን ጉዳይ ይዞ ከዲፕሎማቶች ጋር ሲነጋገር የነበረ ግለሰብ ዛሬ ተፈናቃይ የማይመለሰው የድንበር ግጭት የሚነሳው በፌዴራል መንግስቱ ድካም አይደለም በራሷ ህወሀትና ህወሀት የተነሳ ነው የሚል ንግግርን ሲናገር ህወሓትን የትግራይን ኤሊት እና የትግራይን ወጣት ብቻ አይደለም፣ የሚነሳት ዲፕሎማቲካዊ የሆኑ የዲፕሎማሲ ማህበረሰብ አጋሮቿንም ጭምር የሚያሳጣ ነው። ምክንያቱም ይህንን የተናገረው አፈ ህወሓት የነበረ ግለሰብ ስለሆነ ቀላል አይደለም። ይህንን ሁሉ ጨዋታ የተጫወተው ማን ነው? ዶክተር አብይ አሕመድ ያለምንም ቃታ ያለምንም ጥይት እሺ በሚል ስሌት ብቻ በሽታ ውሳኔውን ለማንሰጠ ለትግራይ ህዝብ የትግራይ ህዝብ ምን ወሰነ ህወሓትን መንቅሮ መጣል። ሶ ህወሓት አሁን ያላትን ይሄ ኢፈርት ጥምረት ምናምን ምናምን የምትለው ተቋማቶቿን ጭምር የሚነሳት አንድ ጨዋታ አለ ምርጫ እሱን ለማስቀረት እንዲህ የሚባትሉት ለሱ ነው እሱን ማስቀረት የሚችሉበት ግን አንድ ነገር እጃቸው ላይ አልቀረም ጨርሰዋል ጫርሰዋል ያሉት ቀሪ ሂሳብ አነስተኛ ነው። እባክዎን ተጨማሪ ካርድ ገዝተው ይጠቀሙ ያሰኛል ያሰኛል። ምክንያቱም እያየነው ነው። አይ እኔ ዶክተር አብይ ብልጠት ይገርመኛል። እንዴት ሰው አንድ ቁማ በዛ መንገድ ነው የበሏችሁ በዛ ቀጥሎ ይሮ ላት ላት ላት አድርጎ በሏችሁ እንደ ቁም ቡርስ ግን እዚህ ጋር መረሳት የሌለበት ክሬዲት መሰጠት ያለበት ሌላው ህዝብም ቶሎ አይቶ መንቃትና መማር ያለበት የትግራይ ሊትና ሊቅ ንቃት አየ በቃ ተመለከተ፣ አነጻጸረ። እንዴ ሁሉም እሺ የተባለ ነው። ሁሉም እየተደረገላት ነው። ህወሓት ምንድነው እንዲምትለው? ለካ ችግሩ የሷ ነው። ህወሓትን በጣም ትልቁ የሚጎዳት ነገር ጠላት ማጣት ነው። እኔ ጠላት ልጣ፣ ሰው በጎ ሲሆን ወይ ጠላት አይዘዝብ ምናምን ነው። ህወሓት ቤት ጠላት ይዘዝብ ጠላት እርግማን ያለ ምርቃት ነው። አረ ጠላት ጠፋኩ፣ ጠላት ይዘዝብን የሚባባሩ ይመስልኝ ምክንያቱም በጠላት በመከበብ ነው ፖለቲካዊ ስራቸውን የሚዘሩት። ሰዎቹ ምን አይነት ምን አይነት ሰዎች እንደሆኑ በታሪክ እንደዚህ አይነት ሰዎች የሚደገሙም አይመስለኝም። ከተደገሙ ውስጥ እናያለን። እና ግን በዚህም በዚህም ተባለ የወልቃይቱ ጨዋታም እያለቀ ነው፣ የትግራዊ ፖለቲካም ከእጃቸው እያፈተለከ ነው። መጨረሻቸው ምን ይሆናል አብረን የምናየው ነው። ካልነው ፈቀቅ የምትል ስሌትም ድምርም አቅጣጫም የለውም የአራት ኪሎ መንግስት አይችልም እያሉት ልንጥለው ነው እያሉት ደክሟል እያሉት፣ ስር እየሰደደ እየጸና እያሸነፈ እየረታቸው እየቀጠለ ነው፣ ደግሞም ይቀጥላል። እንደዚያ ነው እንግዲህ እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድቃል አዲስ ውድድ አዲስ ተስፋ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች፣ እንደ ልማዷ ከፍትላለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜላለሁ የኔና የናንተ አገር እንደ ልማዷ ታሸንፋለች። ቸርቆዩን የነገሴ ይበለን። ቸርስ